ዝና ሁሉንም ነገር ተናዟል ማለትም ስለ ብሩክ የሚያውቀውን እያንዳንዱን ነገር ለምን እንዳገተው ለምንም እንዳሳገተው ከእነማን ጋር ሆኖ ይህን ማድረግ እንደቻለም ሁሉን እያንዳንዱን ነገር ለመድልብ ተናዟል ማለት ነው ኤፍራታም እንዲሁ እንግዲህ የዝና ሰላይ ሆና። ወደ ቤት ቤቱን ማህሌት እንዳለች ለመጠየቅ ለማጣራት ስትመጣ እንግዲህ ገቢ ተደርጋለች ማለት ነው። ምክንያቱም ለእነ መድልብ ስራቸውን አቅላላቸዋለች። ማለትም መድልብ እንዴት አድርገው እንደሚይዟት ኤፍራታ እንዴት እንደሚይዟት እንደገናም ደግሞ ዝናን እንዴት አድርገው እንደሚያግቱት እያሰቡ ነበረ። ነገር ግን እነሱ ስራቸውን አቅለውላቸዋል ማለት ነው። መልብ በበኩልም ከእኔ ላታመልጡ፣ አታራሩጡኝ፣ ጊዜን አትግደሉብኝ፣ እያንዳንዱን ነገር ንገሩኝ፣ ወንድሜንም ብትመልሱት ይሻላቸዋል ብሏል ማለት ነው። ዝናም እንግዲህ በቃ ከዚህ በላይ አታሰቃየኝ የማውቀውን እያንዳንዱን ነገር እነግራለሁ፣ ወንድምህን መመልስልሃለሁ። ነገር ግን አንድ ነገር እንድትተባበረ ይፈልጋለሁ። ሁሉንም የምታውቃቸው ወንጀሎችን እንድደብቅልኝ ይፈልጋለሁ። ወደ ፖሊስ እንዲደርስ አልፈልግም ሲል ተደምጧል ማለት ነው። ሰላም ጤና ስትል ውድና የተከበራቸው ስልናት ኢትዮ ቻናል ቤተሰብ እንዴናቸው? እግዚአብሔር ይመስገን ሄደና ነኝ ምሳሌ ክፍል 81 አንድን ወደ እናንተ ይዤላችሁ መጥቻለሁ። የሚገራርሙ ነገሮች ተፈጥረዋል። እንግዲህ ዝናም ታግቷል፣ ኤፍራታም ታግታለች። ኤፍራታ የታገተችበት ምክንያት እንግዲህ የዝና ሰላይ ሁና ከነ ብሩክ ቤት መታ ስለ መሀሌን ለማጣራት በምትሞክርበት ሰዓት እንግዲህ ልክ እሷም ልክ እንደ መሀሌት ወደ ቤት ሶክ ሶክ እያለች መታ እንግዲህ ገቢ ተደርጋለች ማለት ነው። እነሱ አሳውን መረቡን ይጥላሉ፣ አሳው ደግሞ መቶ እጃቸው ይገባል ብዙም ሳታደክማቸው እንግዲህ ኤፍራታ ገቢ ተደርጋለች። ትንሽም አስቸጋሪ የነበረው የዝና ነው። ከዝና ጋር ጉሮሮ ለጉሮሮ ተፋጠው እንግዲህ ማህሌት፣ ይህን ከዝና ጋር እንዲገናኝ ያደረገችው ማህሌት ናት። ማህሌት ላገኘ ይፈልጋለሁ እና እንድትመጣልኝ እፈልጋለሁ። ሰዎች እያስፈራሩኝ ነው። ምናልባት የመድ ልብ ሰዎች ይመስሉኛል። ስለዚህ ማግኔት ፈልጋለሁ ስትለው እሱም በጣም ተጨንቆ ስለነበረ በጣም ተጨንቆ ነበረ። ምክንያቱም ማህሌት ብዙ ሚስጥሮቹን ስለምታቅ፣ ብዙ ወንጀሎቹን ስለምታቅ ማህሌት መጥፋቷ አያሳስቦት ነበረ። እውነት ግን እሱ ማለት ነው መድብልብ እንዳገታት ጠርጥሮ ነበረ። ምክንያቱም በተደጋጋሚ ከነብሩክ ብሩክ ቤት ሄደሽ ጠይቂ እያላት ነበረ። እንግዲህ የፍራታን ከነብሩክ ብሩክ ቤት ሄደሽ ጠይቂ ሲላት ምን ብለዋለሽ፣ እኔ እንዴት ነው የምሄደው፣ እኔ እኮ ፈራለሁ፣ ስትለው እንዴ፣ ለምንድነው ደግሞ አንቺ የምትፈሪው? ምን ያደርግሻል አንቺን ሲላት፣ እና አብረኸኝ ሂድ፣ አንተ እንደዛ ከሆነ አብረኸኝ ሂድ ስትለው ያን ጅብ ያገኘኝ እኔ ነገር አልፈልግም፣ ሌላ ችግር ውስጥ ነው መንገበው። ስለዚህ አንቺ ሂጂ ብሏታል ማለት ነው። እሷም እንግዲህ በበኩሏ አንተ የፈራሃውን እኔ እንዴት ሄዳለሁ ብላለች። ከሆነ እኔ ዝና ነኝ የምፈራው እኔ እኮ እኔ ሰው ልፈራ ብሏል ማለት ነው። እንግዲህ እሱ በነገራችን ላይ ዝና ከሱ በላይ ሰው ከሱ በላይ ጀግና ከሱ በላይ የሆነ ያለ አይመስለውም ነበረ። ነገር ግን መድልብን ጥሎለታል ማለት ነው። አሁን በስተመጨረሻ ግን እንግዲህ ዝና ተቀጥቅጧል። በቃ ከዚህ በላይ አታሰቃዩኝ ብሩክን መመልስላቸዋለሁ፣ ለምንም እንዳገተው ሁሉንም ነገር ዝርግፍግፍ አድርጎ ተናግሯል ማለት ነው። ምክንያቱም በጣም እንደሚቀናበት ወንደ ወንድ ስለሆነ ጀግና ስለሆኑ በጣም እንደሚቀናበት እና ከሱ በታች መሆን እንዳይችል በሰፈሩ በዘንባ ሀገሩም ብሎም እሱ ብቻ ከፍ ብሎ ስሙ ነግሶ እንዲጠራ ስለሚፈልግ እንደሆነ ዝና ሁሉንም ተናዘዋል ማለት ነው። ብሩክንም መልሶ እንደሚያመጣው ከነዛም እንደሚያስመልጠው ሁሉንም ተናዘዋል ማለት ነው። ነገር ግን መድልብን እንድትተባበረኝ ፈልጋለሁ። ወንጀሎችን ሁሉ ለፖሊስ እንዲደርስ አልፈልግም። ይሄን ከጠበክልኝ እኔ ደግሞ ወንድምህን እመልስልሃለሁ ሲል ተደምጧል ማለት ነው። እንግዲህ መድልብን በበኩሉ እኔ ምፈልገው የወንድሜን ደህንነት፣ ወንድሜ በሰላም ወደ ቤት መምጣቱን እንጂ ስለ ወንጀሎች አይመለከተኝም ብሏል ማለት ነው። ከዚህ በፊት መድልብ ለምን ነበር እስር ቤት የገባው ብለን ስናስብ በምንም በማይመለከተው የሆነ ሱቅ በሚሸጥበት አካባቢ እንግዲህ አንድ አንድ ወንድ አንዲትን እናት ጢፊ እየመታት ለመሸጥ እንግዲህ ገበያ ላይ የወጣችን እናት እያሰቃያት ስላየ በሱ ምክንያት እንግዲህ ያ ደግሞ ፖሊስ ነው። ፖሊስ ስለነበረ እሱም አላስቻለውም። ስሜታዊ ሆኖ ስሜቱን መቆጣጠር አቀቶት ይመታዋል ማለት ነው፣ ፖሊሱን። ያው ፖሊሱ ያደረገው የሰራው ህጋዊ ባይሆንም ነገር ግን ስሜታዊ ሆኖ እሱ ደግሞ ያው እሱን ፖሊስን መንካት አይችልም ነበረ። መንካት በህግ ያስጠቃ ነበር። እንግዲህ ህግን ስለተላለፈ ብቻ አራት አመት ሆኖ በእስር ቤት እንዲቆይ ተፈርዶበታል። ምክንያቱም ደግሞ ፍትሃዊ ሰው ነው። ዝና ማለትም መድልም ማለት ፍትሃዊ ሰው ነው። ስለዚህ ምን ብሏታል? ለመሀሌት ራሱ እኔ ፍትሃዊ ሰው ነኝ ስለ ወንድሜ የምታውቂውን እያንዳንዱን ነገር ንገሪኝ እንጂ ምንም አላደርግሽም ብሏት ነበረ ማለት ነው። አህሌት ትውይም እንግዲህ ምሳሌን ለመግደል ጉሮሯን እንቅ አደርጋ ምሳሌን ማለትም ቅድስትን እግሬን ፍችልኝ ካልሆነ ደግሞ ሲጣርግ ይገላታለው እያለች እንግዲህ ቅድስትን ስታስፈራራት ትታያለች። እንግዲህ የምሳሌን አንገት አንቃ ቶሎ ነይ ፍችልኝ እና በሩን ከፍተሽልኝ ውጪ እያለቻት ነበረ። እንግዲህ ቅድስት ፈርታ እየተንቀጠቀጠች አረባክሽት እየሌለምንሽ አረባክሽ ታያት እያለች እንግዲህ በነገራችን ላይ ምሳሌን እያታለልቻት እሷ ጋር እንድትቀርብ አልናፈኩሽም፣ ምሳሌ ነይ ሳሚ ነይ ቀፊ ምናምን የሚሉ ቃላቶችን እየተጠቀመሽ እንግዲህ። ምሳሌ ደግሞ ሕፃን ልጅ ስለሆነች ምንም ልብም ስለሌላት ሄዳ ለማቀፍ ስትሞክር፣ እንግዲህ ተነስታ እጇን ፈትታ እንቅ አድርጋታለች ማለት ነው። እንግዲህ ምሳሌም እየተማፀነች ነው የምትገኘው፣ እባክሽ ልቀቂ ምን ሆነሽ ነው ትላታለች። እችም ማህሌትም የአውሬ ጭራቅ ስለሆነች ከቤትም እንግዲህ የሄደችበት ዋናው ዓላማዋ ምሳሌ ለመግደል ነበረ። እዛም ሆኖም ቅድስትም ግራ ሲገባት እንግዲህ ለመድልብ ደውላለች። እሺ ልፈታልሽ፣ ምናምን ብላ ወጣ ለመድልብ ስደውል፣ አረ ምሳሌ ገብታብኛለች ከመሀሌት ክፍል፣ ስለዚህ ምሳሌ ልትገልቢ ነው፣ ቶሎ ደረሰለኝ ስትለው፣ እሱም በአምስት ደቂቃ ውስጥ እደርሳለሁ ነገር ግን በሩን የውጭውን በር ዝጌባት፣ ፈታልሻለሁ ብለሽ አዘናጊያት ብሏታል ማለት ነው። እሷም በነገራችን ላይ ቅድስት በጣም ስማርት ናት፣ ምክንያቱም እኔ በጣም እየፈራውኝ ነበረ ካሁን ካሁን ፈታሽላት፣ ወይኔ ካሁን ካሁን እያልኩ ነበረ። ምክንያቱም ዋናው ከዛ ቤት ስትሄድ መሀሌት ዋና ታርጌቷ የነበረው ምሳሌ ነው። አሁን ደግሞ ምሳሌ በእጇ ገብታለች። እና በዛ መሀል እንግዲህ መር ልብሳት ለብሶ ሳት ጎርሶ መጥቷል ማለት ነው። ካለቀቅሻት ከዚህ ቤት በህይወት አት ወጪም ብሎ ብዙ ከተከራከሩ በኋላ ምሳሌ ይለቃታለች ማለት ነው። ዚናም ኤፍራታን ወይኔን ወይ ደሞ መድልብን ትመርጫለሽ ብሏታል ማለት ነው እኮ። ለምንድን ነው የምመርጸው ስትለው፣ ከዛ ቤት ለመሄድ የፈራሹ መድልብን ፈርተሽ ነው። ስለዚህ ወይ መድልብን ወይ ደሞ እኔን ትመርጫለሽ፣ ስለዚህ የማን እጅ ይሻልሻል ሲላት፣ ኤፍራታም እንግዲህ አንድ ሁለት ሳትል እሺ ብላት ተስማምታ ወደ እነ ብሩክ ቤት ለመሰለል እንግዲህ አንደኛ መሀሌትን ለማየት መሀሌትን እዛ ታግታለች አልታገተችም የሚለውን ቼክ ለማድረግ እና ሁለተኛ ነገር ደግሞ ምንድን ነው ካለን፣ ዝና ማለትም መድልብ ምን እያሰበ ነው፣ ከዚያ ቤት ምን እየተደረገ ነው፣ ምን አዲስ ነገር አለ የሚለውን ነገር አጣርተሽ ነይ ብሏታል ማለት ነው። እንግዲህ ኤፍራታ የምትሰራው ለገንዘብ ነው። ምን ብለዋለች? ለመድልብ ከዚህ በፊት ዝና የሆነ ነገር ብሎኛል፣ ግን ደግሞ በነፃ ልናገርን ብላለች ማለት ነው። ስለዚህ ምንድን ነው ያለሽ ብሎ ሲጠይቃት አይ ብዙም አንተን አይመለከትም፣ ነገር ግን ስለ ማህሌት እየጠየቀ ነበረ ብላ ፍንጭ ሰጥተዋለች። ስለዚህ መድልብ ደግሞ ኤፍራታ ለሱ ከዚህ በኋላ ለሱ እንደምትሰራ ያውቃል ማለት ነው። እንግዲህ በዛም ምክንያት መድልብ ምን አሰበ? ኤፍራታን ማገት አለብን። ኤፍራታን አገትን ማለት በቀላሉ ዝናን ማግኘት እንችላለን ማለት ብሏል ማለት ነው። ምክንያቱም ደግሞ መጀመሪያ የቀኝ እጁ ሰላዩ የነበረችው ማህሌት ናት። ከዛ ደግሞ ወደ ኤፍራታ ዙሯል ማለት ነው። አሁን ኤፍራታ ተያዘሽ ማለት ኤፍራታንና ማህሌትን ለመፈለግ እንግዲህ ዝና በሚያደርገው ራሱን ቢዚ ስለሚያደርግ በዛ በዛ አዘናግተው እንግዲህ መጎስና መድልብ ዝናን መያዝ ችለዋል ማለት ነው። እንግዲህ ብዙ ዋጋ ከፍለዋል። በርግጥ ዝናን ለመያዝ ብዙ ዋጋ ከፍለዋል፣ ተፋጠዋል፣ ብዙ ነገር ሆነዋል። መድልብም እንግዲህ በነገራችን ላይ ዝናን ስንይዘው ብዙ ነገር ዋጋን ከፍላለን። አንደኛ እሱ ጉልበታም ነው፣ ሁለተኛ ነገር ደግሞ እሱን ከያዝነውን በኋላ የሚገጥሙን ብዙ ነገሮች አሉ ብሏል ማለት ነው። ምክንያቱም አብረውት የሚሰሩት ወንጀለኞች ዝና ተያዘ ማለት ሚስጥራቸውን ይዞ ነው የሚጠፋው። ስለዚህ ዝና ጠፋ ማለት እነሱም ፍለጋቸውን ይጀምራሉ። ለነሱ በጣም ከባድ ጊዜ ነው። ምክንያቱም ዝና ሲጠፋ እነዛ ተባባሪዎች፣ ወንጀለኞች አብሮት የሚሰሩት ደግሞ ሚስጥራቸውን ይዞ ስለሚጠፋ ስለሚጋለጡ። እንግዲህ በጣም ከባድ ነው ለነ መድልብ መድልብ፣ ግን እንወጣዋለን። ከዚህ በኋላ ወደ ኋላ የሚያስበላይ ምንም ነገር የለም። ወንድሜን ሳላገኝ እንቅልፍም አልተኛም ብሏል ማለት ነው። ምን ብላለች ማህሌት ምሳሌ? ብለቃትም ባለቃትም ብገላትም ከዚህ ቤት በህይወት መቼም አታወጣኝም፣ አትለቀኝም ስትለው፣ እኔ ፍታዊ ሰው ነ። እኔ የምፈልገው ወንድሜን ነው። ነገር ግን ወንድሜ ካልተገኘ በህይወት ካላገኘውት ከዚህ ቤት አትወጥ መውጣቱን እርሹ ብሏታል ማለት ነው። እርሹ ብሏት ነበረ። አሁንም ዝናም አታሰቃዩኝ ሁሉንም የማውቀውን እነግራቸዋለሁ። በጣም ስለሚያናደኝ እና ደግሞ በሁሉም ዘንድ ተወዳጅ ስለሆነ እና እኔ የምሰራቸውን ስራዎች ስለሚንቅና በስራ ጣልቃ ስለሚገባ በዛ ምክንያት ነው እሱን የጠመድኩት ሲል ተደምጧል ማለት ነው ዝና መድለብ እንግዲህ እኔ የምፈልገው ወንድሜ በህይወት እንዲመለስ ነው፣ አንተና ቆሻሻ ስራ ገደል መግባት ትችላሉ ብሏል ማለት ነው። እሺ ብሏል እንግዲህ ዝና። ብሩክ እንግዲህ በቅርብ ይመጣል ማለት ነው። ይመጣል ብለን ተስፋ እናደርጋለን። ምክንያቱም ከዚህ በኋላ ዝና ዋናው አውራው ከተያዘ ዋናው የስራቸው በነገራችን ላይ ዋና እንትናቸው ዝና ነው። መሪያቸው አሽከርካሪያቸው ዝና ነው። እንግዲህ ትልቁን ገንዘብ ያስገባለት ግን ካሊ ሞሲሳ የሚባል ግለሰብ ነው። እሱም ዋና ወንጀለኛ ነው። ነገር ግን ለብሩክ እያንዳንዱን ነገር ስለ ብሩክ የሚያውቀው እያንዳንዱን ዝና ነው ማለት ነው። እንግዲህ ብዙ ሴራዎችን እንዲሰራ ወደ ውጭም ሂዶ ልጁን የሚያሳከም እንደሚፈልግ ወንጀሎቻቸውንም ይዞላቸው እንዲሄድ ያደረገው ይህ ማን ነው ካለን ዝና ነው። ምክንያቱም እነዛኞቹ ብሩክህን አያውቁትም ማለት ነው። በጣም ስለሚጠላው በጣም ስለሚፈራው እሱን ወንጀለኛ አድርጎ ወደ እስር ቤት ለመወርወር ወይ ደግሞ በህይወት እንዳይኖር ለማድረግ ነው። ብዙ ነገር ሲጠራ የነበረው ዝና አሁን ግን ክንፉን የተመታች ደረ ሆኗል ማለት ነው። ከዚህ በኋላ ምንም አይነት ሀይል ምንም አይነት ብርታት የለውም። ዝና ሆዬ እንግዲህ በቀጣይ ዝናን ምን ይፈርዱበታል? ብሩክ ይመጣል ብለን ተስፋ እናደርጋለን። ማህሌት የማህሌትና የኤፍራታ ጉዳይ እንግዲህ መታገት ሆኗል። እንግዲህ ከዛ ሆነው እየተብላሉ ነው የሚገኙት። ኧረ እባክህ ፍታን፣ ኧረ እባክህ እያሉ ነው መድልብን እየተማጸኑ ነው የሚገኙት ማለት ነው። በሌላ በአዲስ ርዕስ እስከምንገናኝ እንግዲህ በቀጣይ ፓርት ወደ እናንተ ይዤላችሁ የሚመጣንም የሚሆነው ብሩክ ይመለሳል ዝናንስ ይለቁታል? ኤፍራታ እና ማህሌትስ እንዴት ይሆናሉ የሚለውን በቀጣይ ይዤላችሁ መጣ ነው የሚሆነው። አብራችሁኝ ስለነበራችሁ ስለነበረን ቆይታ እጅግ አድርጌ ነው የማመሰግነው። ላይክ ማድረጋችሁን እንዳትረሱ ስል በአክብሮት እጠይቃችኋለሁ። አመሰግናለሁ።